በጎንደር ከተማ ከአዘዞ እስከ ፒያሳ የተጀመረው የኮሪደር ልማት ስራ ጎንደር ዳግም ለመወለድ እያማጠች መሆኑን ያሳያል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የታደሰውን የፋሲል አብያተ መንግስት ግቢ መርቀዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ፋሲልን ብንዞር ብንዞር በቀላል የማናገኘው እኛ በእጃችን ያለንን የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው ሲሉ አብራርተዋል። ፋሲልን ከ30 ዓመት በፊት አውቀዋል ያሉት ጠቅላይ ሚኒስትሩ ተጠገነ የሚለው ስም ያንስበታል፣ ዳግም ተወለደ ቢባል ተገቢ እንደሆነ አንስተዋል። በሌላ በሌላ ጉዳይ ብንለያይ እንኳ ኢትዮጵያውያን ጎንደርን ዳግም በመስራቱ ጉዳይ ላይ የጋራ አቋም መያዝ አለብን ብዬ በጽኑ አምናለሁ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። የብልጽግና ፓርቲ ከፍተኛ አመራሮች በኦሮሚያ ክልል ምስራቅ ሸዋ ዞን እየተከናወኑ የሚገኙ የግብርናና ሌሎች የልማት ስራዎችን እንቅስቃሴ ጎበኙ። የፓርቲው አመራሮች ባለፉት አስር ቀናት በአዳማ ከተማ ስልጠና ሲወስዱ ቆይተዋል። ሰልጣኞቹ በዛሬው እለት በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ በኩታ ገጠም እየለማ ያለውን የፓፓያና የሙዝ ማሳ ተመልክተዋል። የወንጀል ድርጊት በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። የነዳጅና የኤነርጂ ባለስልጣን ለፋና ሚዲያ ኮርፖሬሽን እንደገለጸው ከአንድ የነዳጅ ጫኝ ተሽከርካሪ በወቴ ነዳጅ በመቀነስ ሲሸጡና ሲገዙ የተገኙ አስር ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። እስካሁንም በተደረገ ብርበራ 49 በርሜል ናፍጣ መያዙን እወቁ ብለዋል።